ማለት ነገር ምንም ሊገባ አልቻለም። ነገር አስፈልጎት ነገር ከእራሷ አንደበቷ ማለት አንድ እና ለመጨረሻ ጊዜ ብቻ ነግረሽው ይቆረጠለት ይቆረጠለትም፣ ካልሆነ ካልቆረጠለትም ምንም ይቆርጥልኝ ምናምን ነገር የለም። አንቺ ፈለግሽውን ነገር መናገር ትችያለሽ። ድጋሚ ግን ከእሱ ጋር ላይሽ አልፈልግም። ይኸውልህ፣ ምናምን እየረበሽኩት ምናምን አይደለም፣ ከቤት እንዲወጣልኝ እያስጠነቀቅኩት ነው። ገብቶሻል? ይኸውልህ፣ መጨረሻ ላይ ምን ሊሆን እንደሚችል አንቺ ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። ይሄ ለምን አንቺ በደምብ ጠንቅቀሽ ታውቂያለሽ። ነግሬሻለሁ። አልገባኝም። ገብቶሻል? እኔ አንቺ አስገድጂኝ አላደርግሽም። ግን እኔ ባለሁበት ግን

አንተ ተረጋጋ። እኔ አንተ በቃ ዝም ብላ እዚህ ጋር ያለው ተናገር ማለት ነው። አንተ ራሱ ተናግረሃል። አሁን ምንም በቃ እንደዚህ ማለት እንደዛ መናገር ነው በቃ። እኔ እናሱ አሁን ላይ ደስተኛ ነን። እኔም በጣም ደስተኛ ነኝ። አንተም ደግሞ ከህይወት በቃ እንደሌለ ታለች። እሷንም መጣ በቦታ ነግራሻለች። አረ ምን ነገር እኔ ለማበሳጨት ታሪክ ማውራት አንችልም። ሁሉም ሰው የራሱ የሆነ ትልልቅ የማይታለፉ የሚመስሉ ችግሮችን በህይወቱ ውስጥ እንኳን እያስተናገደ ምንም የማይመስለው ሰው ካየ ያ ሰው ህይወት በደንብ አድርጋ ፈተናና ትዕግስትን አስተምረዋለች ማለት ነው። እና ደግሞ ፈጣሪውን እየጠበቀ ነው ጸጥ ብሎ እስኪ ክሰው ጸሎትም እስኪመልስለት ሰው ምንላችሁ ነው የመጣሁት ዛሬ። እናንተም ዙሪያችሁ የጨለመባችሁ ፈተና ውስጥ ያላችሁ ሰዎች ካላችሁ ይሄን አስቡ። ሁልጊዜም ቢሆን የሚጨልመው ሊነጋ ስለሆነ ነው። ነገ ሌላ ቀን ነው። ምንበርታ መንገድ የተሰራው ለመተላለፊያነት እንደሆነ ስንቶቻችሁ ናችሁ ብታውቁት አንዳንዶቻችሁ ማለት ነው መንገድ የተሰራው ተሰብስቦ ለማውራት ይመስላችኋል ተሰብስባችሁ ስታወሩ መንገድ ትዘጋላችሁ ከዛ ሰው ማለፊያ ያጣል ስለዚህ ማውራት ስትፈልጉ ካፌ እየሄዳችሁ አውሩ በጣም ስለምትወደኝ ከህይወቱ አታስወጣኝም ብዙ ነገር አብረን ስላሳልፍን አትጨክንብኝም ትራይ